ስኔን ጀና ሁለተኛ ልጄ ልጅ የተወለደችው በምዕራብ ርጌ የሚጨራሩ ልባ ከተማ ነው። በትንሽነቷ ነው ትምህርት ቤት ገብታ እስከ ቢስሲ ዲግሪ በሃይድሮሊክ እንደ ወተር ሪሶርስ ማናጅመንት በአርባ ምንጭ በጣምረ ጀምራ አዲስ አበባ ነው የምትኖረው። አዲስ አበባ ውስጥ የተለያዩ ስራዎች ቢያንስ ኦሮሚያን ያስታወቁት፣ የባህል ልብስን ያስታወቁት ፕሮሞሽን የሰራችን ልጅ በዛ ልጅ ግ አዝከበረች። በዛ ልብት ማክበር ነበረበት። ኦሮሚያ መንግስት ራ እዛ ላይ አሁን ያሳስበው በጣም ነው የሚቃጠለው የኢትዮጵያ ህዝብ ግን በሰፊው በጎን ቆሟል ማለት ይችላለሁ። አንዳንድ የሚረራጡ ቢኖሩ እስከ መጨረሻው በህይወት እስካለሁ ድረስ፣ እስከ መጨረሻው እሄዳለሁ። ለማግኘት ማለት ነው። የሴቶች ጉዳይ አሁን ለምሳሌ አሁን ሴቶች

ድምፅ ነ ቀነኒ ላይ ይቃ ቀነኒ ላይ ይቃ። በምን እንደሞተች እንዴት እንደተገደለች ሊነገረን ይገባል። አጣርቶ እስከ መጨረሻ ዲቴል ኢንቨስቲጌሽን እያንዳንዱ ስቴ ዲቴል አድርጎ ቀነኒ የቀነኒ ይሄ ነው የሚለን እንፈልጋለን። የሚታዩ ሩጫዎች አሉ የማይመች አሁን ይሄ ነው ብዬ በፖሊስ እጅ ስላለ ይሄ ነው ብዬ ማነብር ያንን ደግሞ እስከ መጨረሻ ዝዶ

መቆም አለበት። ሞት ሁለተኛ ጊዜ አግኝቶ ቤተሰብ በሰላም ወደ ቤት መመለስ አለበት። በቃ ሁለት ነገር ከዚህ በኋላ ቀነኒ ዘመድ አትሆንም፣ ግን ሁለት ነገር ሁለት ሞት መሞት የለብንም። ቀነኒንም አይለብንም እዚህ ላይ በጎን የሚቆሙ ብቻ ነው ፈልገ

በቃ ተበርትተህ እነሱን ማበርታት ነው ያለብህ። አታስነቅሳቸው ወንድም አለንላችሁ ልንላቸው ነ ሁላችን የተሰበሰብነው ሁላችንም ብሔር ብሔረሰቦች፣ ዘር ሃይማኖት ሳንለይ ሁላችንም ከእሳቸው ጎን ነን ገባቸውሁላችንቸውስንገሙትንንገሙንንጭናዳበት ነው ስ ቀነን እያላችሁ የቀነን እውነት ይወጣል። ማውጣት አለበት። ሁላችሁም ኢትዮጵያውያን ሁላችንም ድምፅ እንሆናት ሀቋ ተደብቆ ተድበስብሶ መቅረት የለበትም። የዚች ወጣት ቆንጂዬ ልጅ ሀቋ መቅረት የለበትም። ሁላችሁም ብሔር ብሔረሰቦች ሁላችንም እዚሁ ዘር፣ ቀለም ምናምን አንለይም፣ ሃይማኖት አንለይም። ፍቅራዊትዬ ተባረኪ፣ የእኔ ቆንጆ ተባረኪ፣ ተባረኪ።

በምን ምክንያት ሕይወቷ እንዳለፈ ሳይረጋገጥ የተቆጠሩ ቀናት ናቸው። ሰብ እንዴት ናችሁ? ደህና ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ቀነኒ አባትም ያስተላለፉትን ሰምታችኋል ማለት ነው። በጣም ያሳዝናል። ወንድም የምንደዛው ቤተሰብ ሁላችንም ፍትህ እንበል። አሁንም ፍትህ ማቆም የለብንም እንግዲህ ሁላችንም ፍትህ እንበል። ፍትህ ለቀነኒ ፍትህ ማለት አለብን። እህታችን ፍትህ ማግኘት አለባት። ተደባብሰው ሁለት ሞት መሞት የለባቸውም። አባትም አሁንም የሚናገሩት አንድ አይነት ቃል ነው። በቃ እኔ ለልጄ ፍትህ ነው የምፈልገው፣ ሌላ ነገር አልፈልግም። በቀነኒ ይብቃ ማለት ነው የምፈልገው ሞት እያሉ ነው። ሁሌም ንግግራቸው አንድ እና አንድ የልጃቸውን ፍትህና ፍትህ ብቻ ነው የሚፈልጉት። ስለዚህ ፍትህ ለቀነኒ እንበል ሁላችንም አንዘንጋ፣ እባካችሁ ፍትህ ለቀነኒ ሁላችንም ድምጽ እንሁን፣ ግዴታችን እናድርገው። ይሄን ነገር ማለት ነው። ነገ ያኔ እያልን ማለት ነው እና የቀነኒ ነገር እንደዚህ እንደተድበሰበሰ እንዲቀር መፍቀድ የለብንም። ሁላችንም ድምጻችን እናሰማ፣ የቻልነውን አቅም እንዲሁም የገቢ ማሰባሰቢያ እየተሰበሰበ ነው። የምትችሉ ካላችሁ አስራ አምስት ዶላር ማለት ነው ለካርድ የምናወጣውን እንርዳ። በሀገር ውስጥ ያላችሁት እንዳቅማችሁ ብዬ አስባለሁ። ማገዝ ግድ ነው። እነዚህን ሰዎች እድሜያቸው ትላልቅ ናቸው። እሷ ነበረች ሁሉን ነገር የምትሸፍን ነበረች። አሁን ግን ለእሷ ጉዳይ ራሱ ማስፈጸሚያ ብዙ ገንዘብ ያስፈልጋል። የሷ ገና አካውንቷ ተጣርቶ ተይዞ እጃቸው ላይ እስኪገባ ብዙ ፕሮሰስ አለው እና ስለዚህ አምስት አስር እንርዳቸው። ላለውኝ ፍትህ ማለት አትዘንጉ። እችን መሰለች እህታችንን እንደዚህ በከንቱ አተናት። አርባ ቀን ሞልቷል እየተቀጠረ በቀጠሮ እንግዲህ አርባ ቀን ሞላ ማለት ነው ያማል እውነት ያማል በጣም አደለም ቤተሰብን ሁሉንም ቅስም የሰበረ ነው ስለዚህ ፍትህ ለቀነኒ ፍትህ ለቀነኒ የተገኘው ነገር ሁሉ እየተደባበቀ ነው ያለው አባት ዛሬም ተናግረዋሉ ያው የሰማችሁት ነው መግቢያ ላይ እኔ ባልደጋገመው በፖሊስ የተያዘ ነገር አለ የተባለው ስለ ካሜራው ጉዳይ ነው የካሜራውን ጉዳይ እንግዲህ የሰማችሁ ሰምታችኋል ያልሰማችሁ ካላችሁ አላቅም ካሜራ ላይ የተገኘ ነገር አለ፣ ግን እሱን ነገር ሊያጠፉ ብለው በገንዘብ ምንድነው ያሉት፣ ካሜራው የተበላሸ ነው አሉ። እስካሁን ቆይተው አርባ ቀን አንድ ወር ሙሉ ሳይናገሩ ከወር በኋላ ካሜራው ተበላሽቷል አሉ መረጃውን ለማጥፋት። በዚህም ተይዞባቸው ነው ያለው። ያሳዝናል፣ ያማል። ፍትህ ለቀነኒ ሁላችንም እውነት የቀነኒ ነገር ቅስሟችሁን አይሰብርም ስታስቡት በኢየሱስ ስም በጣም እኮ ነው የሚከብደው። ና ማመን ራሱ የሚከብድ ሁለት ነፍሱና ህይወቱ አላጣችሁ እህታችን። ፍትህ እንበል ፍትህ እንደ ቀልድ አርባ ቀን ሙላት አንድ ነገር ሳይባል ያሳዝናል። አይ ኢትዮጵያ እንዲህ ናት በቃ። አይ ምዬ ኢትዮጵያ እውነት ስንት ወላድ አለቀሰ፣ ስንት አባቶች አነቡ፣ ስንት እናቶች አነቡ ማለት ነው። ሁሉ ነገር እየተደባበሰ ና እየተደበቀ ነጻ ከሆነ ነጻ ነው ተብሎ በይፋ ይለቀቅ እጁ ካለበት ደግሞ ቅጣቱን ይውሰድ ቤተሰብም እፎ ብሎ ይቀመጥ ይሄ ነገር አይደለም ቤተሰብን ሁሉንም አሳስቧል ስጋት ላይ ለቋል ፍትህ ለቀነኒ ፍትህ ለቀነኒ ሁላችንም ድምጻችን ይሰማ ዝም አትበሉ ነው ምለው እንደኔ ታዝነው ነገር የቀነኒ ጓደኞች አርባ ላይ እንኳን መገኘት እንዴት አቃታችሁ እንዴት አስቻላችሁ? እንዴት ከውሸት ጎን ትቆማላችሁ? እሱ እንኳን እጅ ባይኖርበትም ቢኖርበትም ፈጣሪ ነው የሚያውቀው። ግን ፍትህ መጠየቅ ቢያንስ ነፍስ ይማር እንኳን ሻማ ማብራታችሁ ለማለት እንዴት ከበዳችሁ? ምን አይነት ጨካኞች ናችሁ? ግን ጓደኞቿ እውነት የናንተ ጣፋን ታስነገ ምን ይሆን በጣም ያሳዝናል። እንደዚህ ድብስብስ አርጋችሁ መሸፍናችሁ መቅረታችሁ በጣም ያማል እውነት በጣም ከባድ በጣም ጨካኝ ናችሁ። በዛን ሰዓት ፎቶ ስትነሱ የቀብሩ ለትም አንዱ አለም ስላለ ነው የሄዳችሁት ማለት ነው እኮ ያሳዝናል። እሱ ስላለ እሱን አይታችሁ ነው የቀብር ለትም እዛ የተገኛችሁት አይደል? ዛሬ ለአርባ ግን ሻማ ብርታችሁ ነፍሴ ማርህታችን ማለት በጣም ከበዳችሁ ያማል እውነት ያስተዛዝባለም። ጓደኝነት እንዲህ ከሆነ ጥንቅር ብለው ቢቀርስ፣ ሁላችሁም ተማሩበት። በቀነኒ ማለት ነው። ጓደኛ ብላችሁ አብራችሁ ስትበሉ አብራችሁ ስታጨበጭቦ የነበራችሁ ሁላችሁ እንደዚህ በክፉ ቀን ጥሏችሁ እንደሚሄድ እናንተ ከሌላችሁ እንደሌለ ያ ጓደኛ እወቁ። ከእናንተ ጋር የማይቆም ጓደኛ እንደሆነ ይሄን በደንብ ተገንዘቡ እህቶቼ። እውነት ያስተምራችኋል። የቀነኒ ህይወት ያሳዝናል። በጣም ነፍሴ ማረህ እህታችን። ለቤተሰብ መጽናናትን ያድልልን። ከባድ ነው፣ የእውነት ያሟል የእውነት ይከብዳል። እንደ ሰው ካሰባችሁት በጣም ነው የሚያመው። ቤተሰብ ቅስም ተሰብሮ እንደዚህ ያማል። አይ ጓደኛ